ሰላም ጤና ይስጥልን። የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። የኢትዮጵያ መንግስት ከህወሓትና ከኤርትራ ጋር ሲወዛገብ ለእውነተኛ ንግግር ከትግራይ ጥሪ ቀረበ። የተባበሩት መንግሥታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት በኦሮሚያና በሶማሌ ክልል አዋሳኛ አካባቢዎች በተከሰተ ግጭት ከ288,000 በላይ ሰዎች ተፈናቅለዋል ሲል ገለጸ። የሊዝግን ተላልፏል የተባሉ የአዲስ አበባ ነዋሪዎች በሶስት ቀናት ውስጥ የ45,000 ብር ቅጣት እንዲከፍሉ ማስጠንቀቂያ ተሰጣቸው። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። መረጃዎቻችን በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩ። የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት በኦሮሚያና በሶማሌ ክልል አዋሳኝ አካባቢዎች በተከሰተ ግጭት ከ288000 በላይ ሰዎች ተፈናቅለዋል ሲል አስታወቀ። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት በኦሮሚያና በሶማሌ ክልል አዋሳኝ አካባቢዎች ከሐምሌ 2017 ዓመተ ምህረት ወዲህ በሁለቱም ማህበረሰቦች መካከል በተቀሰቀሰ ግጭት ከ288000 በላይ ሰዎች መፈናቀላቸውን አስታውቋል። የሶማሌና የኦሮሚያ ዞን አስተዳዳሪዎች የተፈናቃዮቹን ቁጥር ለገምጋሚዎች ቡድን አረጋግጠዋል። ይህ ግጭት በ1997 ዓመተ ምህረት በተካሄደው ሕዝባዊ ውሳኔ ጀምሮ ባልተ ፈቱ የግዛት ጥያቄዎችና በተደጋጋሚ በሚከሰት አነስተኛ የተፈጥሮ ሀብት ላይ በሚደረግ ግጭት ምክንያት የተከሰተ መሆኑን ጠቅሰዋል። ከዚህ ቀደም የተከሰቱ ግጭቶች ባስከተሉት የጅምላ መፈናቀል ምክንያት እስከ 2011 ዓመተ ምህረት አጋማሽ ድረስ ከአንድ ሚሊዮን በላይ ሰዎች ተፈናቅለዋልም ተብሏል። ከአጎራባሽ ሶማሌ ክልል በሚመጡ ታጣቂ ቡድኖች ጋር በተፈጠረ ግጭት የሰባት ዓመት ህፃንን ጨምሮ ሦስት ሰዎች ህይወታቸው ማለፉን ሌሎች ሶስት ሰዎች ደግሞ መቁሰላቸውን አዲስ ስታንዳርድ መዘገቡ የሚታወሳል። በሶማሌ ክልል የኡዴት ወረዳ ምክትል አስተዳዳሪ ግጭቱ ከተጀመረ ወዲህ ቢያንስ ሰባት ሰዎች ገደላቸውን ብዙም ነዋሪዎች መፈናቀላቸውንም አረጋግጠዋል። የጸጥታ ኃይሎች በኦሮሚያ ክልል ምስራቅ ቦረና ዞን በአጎራባይ ሶማሌ ክልል ወረዳዎች መካከል በሐምሌ ወር ላይ ለተቀሰቀሰው የድንበር ግጭት መፍትሄ የሰላም ውይይት መጀመራቸው የአካባቢው ባለስልጣናት ተናግረዋል። ይሁን እንጂ ነዋሪዎቹ በሂደት ውስጥ አለመከታታቸውም ተገልጿል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት ሴቶች፣ ህጻናት፣ አረጋውያንና የአካል ጉዳተኞች በመጠለያ እጥረትና በቂ ባልሆነ የጥበቃ አገልግሎት ምክንያት ለከፍተኛ ችግርም ተጋልጠዋል ብሏል። የደህንነት ስጋቶች፣ የበቀል እርምጃዎች፣ ጾታን መሰረት ያደረገ ጥቃት ስነ ልቦና እና ቀጣይነት ያለው የደህንነት እጦት ያካትታል ሲሉ ማክለዋል። የማህበረሰቡ መሪዎች እንደገለጹት የተፈናቀሉ ሰዎች በሰላም ለመኖር ከፍተኛ ፍላጎት እንዳላቸው ገልጸው ነገር ግን ወደ ቀያቸው ከመመለሳቸው በፊት የደህንነት ማረጋገጫዎች ያስፈልጓቸዋል። በተጎዱት አብዛኞቹ አካባቢዎች ከፍተኛ የተመጣጠነ ምግብ እጥረት መኖሩ ተገልጾ እንዲሁም በመጠለያ አካባቢዎች ውስጥ የውሃ እጥረት፣ ዝቅተኛ የክትባት ሽፋንና ውስን የሆነ የጤናና የንጽህና አጠባበቅ አገልግሎት ተላላፊ በሽታዎችን የመከሰት ስጋት በከፍተኛ ሁኔታ ጨምሯል ተብሏል። በተጎዱ አካባቢዎች ውስጥ የሚገኙ ሁሉም እድሜያቸው ለትምህርት የደረሰ ልጆች በመሰረተ ልማት መጎዳት በአስተማሪዎች መፈናቀልና ትምህርት ቤቶች ለጊዜ መጠለያነት በመዋላቸው ትምህርት ተቋርጧልም ተብሏል። በኦሮሚያ ክልል ምስራቅ ቦረና ዞን አሬኖ፣ ዳስ ጉሚዳል፣ ኦና ዋጭሌ ወረዳዎች ውስጥ 151972 ሰዎች ተፈናቅለዋል። የአካባቢው ባለስልጣናት የሰው ህይወት መጥፋቱን ጨምሮ ከ5700 በላይ ከብቶች መዘረፋቸውንና ሰፊ የንብረት ውድመትን መድረሱን ገልጸዋል። በሶማሌ ክልል የዞኑ ባለስልጣናት ደግሞ በደዋ ዞን ውስጥ በሚገኙ ሞያሌና ውዴት ወረዳዎች ውስጥ እንዲሁም በሊበን ዞን በሚገኙ ደካሱ ክፍቱና ከርዱሳላ ወረዳዎች ውስጥ 136199 ሰዎች ተፈናቅለዋል ሲሉም ገልጸዋል። በነሐሴ ወር በተካሄደ ግምገማም በሞያሌ 57600፣ በኡዴት 45000፣ በከርሱ ዳላ 21500 እና በደካፍስቱ 12000 ተፈናቃዮች እንደሚገኙም ተረጋግጧል። የአካባቢው አደጋ ስጋት ሥራ አመራር ጽፈት ቤቶች የንብረት መውደምና መቃጠል፣ የከብቶች መዘረፍ እና በርካታ ሰዎች መገደልና መቁሰል ክስተት ተመዝግቧልን ብለዋል። የሰብአዊ እርዳታ ሰጪዎች ኤጀንሲም ምግብ፣ መጠለያ፣ ምግብ ነክ ያልሆኑ ቁሳቁሶች፣ የውሃና የንጽህና ጠበቂያ ድጋፍ የተመጣጠነ ምግብ አገልግሎቶችና በተለይም ለሴቶች ደህንነትና መብራት እንዲሁም ልብስ ጫማ የገንዘብ ድጋፍ እንደሚያስፈልግም ገልጸዋል የኢትዮጵያ መንግስት ከህወሓትና ከኤርትራ ጋር ሲወዛገብ ለእውነተኛ ንግግር ከትግራይ ጥሪ ቀረበ። የትግራይ ሲቪል ድርጅቶች የፖለቲካ ችግሮች ወደ ከፋ ሁኔታ ሳይሻገሩ በውይይት እንዲፈቱ ጠይቀዋል። ድርጅቶቹ እውነተኛ ንግግር እንዲደረግ ጥሪ ያቀረቡት የኢትዮጵያ መንግስት ከህወሓትና ከኤርትራ ጋር በኃይል ሲወዛገብ ነው። የሳልሳይ ወያኔ ፓርቲ ሊቀመንበር የሚመለከታቸው ኃይሎች ፍላጎታቸውን በኃይል ሳይሆን በንግግር እንዲያስፈጽሙ ጥሪም አቅርበዋል። በትግራይ የሚንቀሳቀሱ ሲቪል ተቋማት ያለው የፖለቲካ ውጥረት የሚያረግብ እውነተኛና ሁሉን አካታች ውይይት እንዲጀምር ጥሪ ያቀረቡ ከዚህም በተጨማሪ ተቃዋሚ ሳልሳዊ ሳልሳይ ወያኔ ትግራይ በበኩሉ በአፍሪካ ቀንድ እየታየ ያለው የተካረረ ፖለቲካዊ ውጥረት ወደ ከፋ ሁኔታ እንዳያመራ ዓለም አቀፍ ማህበረሰቡ ሚናውን ይወጣ ብሏል። በህወሓትና በኢትዮጵያ መንግስት መካከል እንዲሁም በኤርትራና በኢትዮጵያ መንግስት መካከል እየታየ ያለው ውዝግብ ባለየለት በዚህ ወቅት ትላንት የሰላማዊ ውይይት መልእክት በማለት መግለጫ ያወጡት በትግራይ የሚንቀሳቀሱ ስምንት ሲቪል ማህበራት እየታየ ያለው ፖለቲካዊ ችግር ወደ ከፋ ሁኔታ ሳይሻገር በውይይት እንዲፈታም ጠይቀዋል። በተለይም በትግራይ ያለው ፖለቲካዊ ክፍፍል አሳሳቢ ሆኖ እንዳለ ሲገልጹ የቆዩት እነዚህ ሲቪል ተቋማት የሰላምና የአንድነት የተባሉ መድረኮች እየተካሄዱ መሆኑን ብንታዘብም ሁሉንም አካታች አይደሉም ብለዋል የተለየ ፖለቲካ አመለካከት ያላቸው የጸጥታና የፖለቲካ ኃይሎች ሲቪል ማህበራት እንዲሁም የተለያዩ ማህበረሰቦች ክፍል የሚወክል አካላት ያሳተፈ እውነተኛ ንግግር እንዲደረግ ጥሪ እናቀርባለን ሲሉ እነዚህ ስምንት ሲቪል ተቋማት በጋራ መግለጫ አስታውቀዋል ቅድሚያ ለሰብአዊ መብቶች በሴቶች ጉዳይ የሚሰሩ ጎርዞና ይሁኑ የተባሉ ተቋማት ጨምሮ ሌሎች በዚህ መግለጫ ሁሉም አካላት ለሰላም እና ለውይይት ዝግጁነታቸውን ያሳዩም ብለዋል ይህ በእንዲህ እንዳለ ሌላው በወቅታዊ ጉዳዮች ላይ ዙሪያ መግለጫ ያወጣው በትግራይ በተቃዋሚነት የሚንቀሳቀሰው ሳልሳይ ወያኔ ትግራይ በበኩሉ ትግራይን ከዛም አልፎ የአፍሪካ ቀንድን መልሶ ወደ ግጭት ሊያስገባ የሚችል ሁኔታ መኖሩን በመግለጽ ለዚህም ትኩረት እንዲሰጥ አመላክቷል። አቶ አሉላ ኃይሉ የትግራይ ህዝብ ካለፈው ጦርነት ጠባሳ አላገገምም ያሉ ሲሆን በሚሊዮን የሚቆጠር ህዝብ ከጦርነቱ በኋላ ጭምር ወደ ቀየው ሳይመለስ ባለበት ዳግም ግጭት እንዳይከሰት የበለጠ ጥንቃቄ ያሻልም ብለዋል። የሳልሳይ ወያኔ ትግራይ ሊቀመንበር አቶ አሉላ ኃይሉ በሕወሓትና በኢትዮጵያ መንግስት መካከል የቆየ ልዩነት እንዲሁም መነሻው የተለያዩ ፍላጎቶችን ያደረገው የኢትዮጵያና የኤርትራ መንግስት ማስፈጥጫ ወደለየለት ጦርነት የሚገባ ከሆነ የትግራይን ህዝብ ለከፍ ሁኔታ የሚዳርግ በመሆኑ አስቀድሞ የጥንቃቄ እርምጃዎች እንደሚያስፈልጉም ያነሳሉ። ከዚህ በተጨማሪም ዓለም አቀፍ ማህበረሰቡ የሚጠበቅበትን ኃላፊነት ይወጣ ሲሉም አቶ አሉላ ኃይሉ ጨምረው ይገልጻሉ። የሊዝ ህግ ተላልፏል፣ የተባሉ የአዲስ አበባ ነዋሪዎች በሶስት ቀን ውስጥ የ45000 ብር ቅጣት እንዲከፍሉ ማስጠንቀቂያ ተሰጣቸው። በአዲስ አበባ ከተማ የመኖሪያ ቤቶችን ለንግድ ስራ አውለዋል የተባሉ ነዋሪዎች በሶስት ቀን ገደብ ውስጥ የ45000 ብር ቅጣት እንዲከፍሉ ማስጠንቀቂያ እንደተሰጣቸው ተናገሩ። ነዋሪዎቹ የመኖሪያ ቤታቸውን ለሌላ አገልግሎት ለመዋል የሚያስችል የሊዙን ለመለወጥ ለማድረግ ከመቶ ሺዎች እስከ ሚሊዮን ብር የሚቆጠር ክፍያ መጠየቃቸውንም ገልጸዋል። በመዲናዋ የሚገኙ የአቃቂ ቃሊቲ፣ የለሚኩራ፣ በንፋስ ስልክ ላፍቶ ክፍለ ከተማ እና በጉለሌ ክፍለ ከተማ የሚኖሩ ነዋሪዎች ባለፉት ቀናት የማስጠንቀቂያ ደብዳቤ እንደደረሳቸው ተናገሩ። በአንዳንዶቹ ክፍለ ከተሞች በሚገኙ የንግድ ቤቶችና የአገልግሎት መስጫ ላይ ማስጠንቂያ ደብዳቤ መለጠፋቸውን የአካባቢው ነዋሪዎቹም ገልጸዋል። በአቃቂ ክፍለ ከተማ በተለምዶ ዓለም ባንክ አዲሱ ሰፈር ተብሎ የሚጠራው አካባቢ የሚገኙ ነዋሪዎች ከክፍለ ከተማ መምጣታቸውን የገለጹ ሰራተኞች ካለፈው ሮብ ጀምሮ ማስጠንቂያ ደብዳቤ ሲሰጡ እንደነበረም ገልጸዋል። የማስጠንቂያ ደብዳቤዎች ነዋሪዎቹ መሬት የወሰዱት ለመኖሪያ አገልግሎት ለመዋል እንደሆነም ይጠቅሳል። ሆኖም ነዋሪዎቹ በገቡት የሊዝ ውል መሰረት ለተፈቀደለት አገልግሎት ብቻ እየተጠቀሙ አለመሆኑን በመስክ ክትትል ማረጋገጥ መቻሉን ያክትታል። ነዋሪዎቹ ማስጠንቂያው ከተሰጠበት አ ከተለጠፈበት ቀን ጀምሮ ባሉት የሶስት የስራ ቀናት ውስጥ ካርታቸውን፣ የሊዝ ውላቸውን፣ ለመጨረሻ ጊዜ የከፈሉበትን የሊዝ ክፍያ ደረሰኝ እንዲሁም የንግድ ፍቃዳቸውን በመያዝ ለክፍለ ከተማ እንዲያቀርቡ ቀነ ገደብ ያስቀምጣል። ይህንን መሰል ሶስት ቀን ማስጠንቂያ ጊዜ በንፋስ ስልክ ላፍቶ ክፍለ ከተማ ነዋሪዎች መሰጠቱን አንድ የክፍለ ከተማም ኃላፊ ያረጋግጠዋል። ሂደቱ ቀጣይነት ያለውና በከተማ አቀፍ ደረጃ በሌሎች ክፍለ ከተሞች እየተተገበረ ያለ መሆኑንም ይናገራሉ። ይህን መሰል የሶስት ቀን ማስጠንቂያ በንፋስ ስልክ ላፍቶ ክፍለ ከተማ ላሉ ነዋሪዎች መሰጠቱን አንድ የክፍለ ከተማ ኃላፊም ተናግረዋል። ሂደቱም ቀጣይነት ያለውና በከተማ አቀፍ ደረጃ በሌሎች ክፍለ ከተሞች እየተገበረ ያለ መሆኑን ኃላፊው ተናግረዋል። ከአቃቂ ቃሊቲ ክፍለ ከተማ ለነዋሪዎች የተሰጠው ደብዳቤ በተቀመጠው የጊዜ ገደብ ውስጥ ለክፍለ ከተማ መሬት ልማት አስተዳደር ቅርንጫፍ ጽህፈት ቤት መረጃዎችን አቅርበው ማስተካከያ ወይም የአገልግሎት ለውጥ ማድረግ እንዳለባቸው ያሳስባል። ይህንም በማያደርጉ ነዋሪዎች አሁን በስራ ላይ ባለው የሊዝ አዋጅና ደንብ መሰረት እርምጃ እንደሚወሰድባቸውም ያስጠነቅቃል። ስማቸው እንዳይጠቀስ የጠየቁ አንድ የአቃቂ ቃሊቲ ክፍለ ከተማ ነዋሪ የመኖሪያ ቤታቸው አካል የሆነውን ቤት ለንግድ ስራ በመዋላቸው በሶስት ቀን ውስጥ የ45 ቅጣት እንዲከፍሉ ቀነ ገደብ እንደተሰጣቸው ተናግረዋል። ነዋሪው የቅጣት መጠኑ የተገለጸላቸው ከመኖሪያ ቤት ወደ ንግድ ቤት ለሚደረግ የአገልግሎት ለውጥ የተጠየቁት በሚሊዮን የሚቆጠር ገንዘብ ለመክፈል አቅማቸው የማይችል መሆኑን የሚያረጋግጥ ደብዳቤ ከተቀበሉ በኋላ እንደሆነም አስረድተዋል። ይህ ደብዳቤ አገልግሎት ለውጥ ለማድረግ የማንፈልግ በመሆኑ ቅጣት በመክፈል ንግድ ለማቆም ተስማምተናል ይላል። ደብዳቤ የተዘጋጀው በአቃቂ ክፍለ ከተማ አስተዳደር በመሬት ልማት አስተዳደር ቅርንጫፍ ጽህፈት ቤት የወሰን ማስከበር መሬት ባንክና ማስተላለፍ ዳይሬክተር መሆኑን በግልጽ ተመላክቷል። በዚሁ ደብዳቤ ላይ ነዋሪው ለመኖሪያ የተፈቀደላቸውን ካርታ ወይም የይዞታ ማረጋገጫ ለንግድ እየተጠቀሙበት እንደሆነ የሚገልጽ አረፍተ ነገር ተካቷል። ነዋሪው ያለፍቃድ የሰሩበትን ቅጣት ከፍለው በተፈቀደላቸው አገልግሎት ብቻ የሚገለገሉ መሆኑን በፊርማቸው እንዲያረጋግጡ ደብዳቤ ያስገድዳል። በተመሳሳይ ደብዳቤውን ባለፈው ሐሙስ የተቀበሉ ሌላ የአካባቢው ነዋሪ አገልግሎት ለመለወጥ የተጠየቁት አራት ነጥብ አምስት ሚሊዮን ብር ካቅማቸው በላይ መሆኑን ይገልጻሉ። በመኖሪያ ቤታቸው ካሬ ሜትር ልክ የተሰላው የገንዘብ መጠን በአካባቢያቸው በቅርቡ ከተካሄደው የሊዝ ጨረታ ዋጋ በላይ መሆኑንም ያስረዳሉ። በሊዝ ጨረታ አዲስ ቦታ ልግዛ ብትል እንኳን በካሬ ሜትር ይህን ያህል አይጠየቅበትም የሚሉት ነዋሪው ለአገልግሎት ለውጥም ሆነ ለቅጣት የተጠየቁት የነዋሪዎቹን አቅም ያገናዘበ እንዳልሆነም ያብራራል። ብዙ ቤተሰብ ታስተዳድራለህ፣ ግብር ትከፍላለህ፣ አራት አምስት ሰራተኞች አሉ፣ በሶስት ቀን ውስጥ መተህ ክፈል ማለት ይህ በጣም ለመግለጽ የሚያስቸግር ሁኔታ ነው ሲሉ ነዋሪዎቹ ስሜታቸውን አጋርተዋል። የተሰጣቸው ቀነ ገደብ የደረሰባቸው የአካባቢው ነዋሪዎች በሰሚ ሰሚ የሰሙት መረጃ ይዘው የንግድ ቤቶችን ማፍረስ መጀመራቸውን ተናግረዋል። ያልተረጋገጠ መረጃ እያንዳንዱ ነዋሪ የይዞታውን 30 በመቶ ለንግድ አገልግሎት መዋል ይችላል የሚል እንደሆነ የሚገልጽ ነው። ነዋሪዎቹ የንግድ ቤታቸውን በዚሁ መልኩ ለማስተካከል እየሞከሩም እንደሆነ አስረድተዋል። የነዋሪዎቹን አቤቱታና ቅሬታ በተመለከተ ጉዳዩ ከሚመለከታቸው ከአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ኃላፊ ምላሽና ዝርዝር መረጃ ለማግኘት ትላንትናና ዛሬ የተደረገ ሙከራ አልተሳካም። ኃላፊው በሞባይል ስልካቸው ላይ ለተላከላቸው አጭር የጽሑፍ መልእክትም ምላሽ ሳይሰጡ ቀርተዋል።